ለሚያልፍ ቀን የማይረሳ ነገር አትናገር ይባላል። ሊያልፈው አደረገኝ ድሃ። አንዳንድ ነገራቶች በሰዓቱ ሲመጡ እጅግ በጣም ከባድ ናቸው፣ ግን ሲያልፎ ደግሞ እንደ ቀላል ነገር ሲወሩ እጅግ በጣም ደስ ይላሉ። እና አንዳንድ ሰዎች እንደው ወደ ነፈሰበት እየነፈሱ ሰውን በሌለበት እየወነጅሉታል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰብ እንደምን አላችሁ? ደህና ናችሁ ወይ? አልሐምዱሊላህ። የሰው መውደድ ይስጠን ነው የሚባለው እኮ ሰው ሲወዳችሁ በቃ ሳር ቅጠሉ ይውደዳችሁ። አሚን በሉ የመዳም ቅመሞች ማለት ነው። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። እሱም እሙ ዙዙ ቤት እንግዲህ ኢፍጣር ነበረ። ፈኪ ድምቀቷ የሴቶች በላይ ጠንበለሏ ማለት ነው። እሷ ባለችበት ሁሉ እኮ በቃ ድምቀት ነው። እንደ ጉድ ነው የምታበራው ማለት ነው። ሴቱም ወንዱም ለዛ ነው እኮ ደግሞ ትንሹም ትልቁም የሚንጨረጨርበት ማለት ነው። የሴቶች በላይ እና እሙ ዙዙ ቤት እንግዲህ ፈኪ ተገይታ ነበረ። ፈኪ ብቻ ነበረች ሴት ከወንድሞቿ ጋር ያው፣ እሙ ዙዙ እንግዲህ እናመሰግናለን። ከወንድሟ ጋር ከአሚር ጋር ነበረች ማለት ነው እንግዲህ ፈኪ ግን በተለይ በተለይ ደረሳው ስለ ፈኪ ብዙ ነገር ሲል ነበረ። ለሚያልፍ ቀን አንዳንድ ጊዜ ጥሩ ነገር መናገር ሀይር ነው፣ መጥፎ ነገር ያሳፍራል መጨረሻ ላይ እና እንዴት አይኗን እንዳያት አላቅም። ብቻ ደስ በሚል ደስ በሚል ድባብ ኢፍጣር ተካሂዷል። ደስ ይሉ ነበረ። ምግቧም እንሻላ እሙ ዙዙ በወጣይ ተካሽ እሙ ዙዙ እንግዲህ ማለት ብዙ ፈተና ያለፈባት የአረብ ሀገር እህታችን የአረብ ሀገር ጀግናችን ናት ማለት ነው። ደስ ይል ነበረ በእውነት አረብ ሀገር ያለው እስከሚመስለኝ ድረስ መዳም ቤት ያለው እስከሚመስለኝ ድረስ ነበረ ሐኪም እንግዲህ ድምቀቷ ፏፍሽ ብላ መታ ነበረ። ደስ ይላል። እህታችን እንግዲህ ዙዙን እናበረታታት፣ ሸር ሰብስክራይብ እናድርጋት ከጎን ሻለን እንበላት። በተለይ ሙስሊሞች ሰለም ትሄታችን ናት። ብዙ ፈተና አልፎባታል ምናምን፣ ስለዚህ ከጎኗ መሆን ግዴታችን ነው ማለት ነው። ፈኪ ድምቀቷ ጠንበለሏ ጨረቃዋ ማለት ነው። ብዙ ኮሜንት እያነበብኩኝ ነበር። ፈኪ ፈኪ ፈኪ ፈኪ ነው የሚለው ማሻላህ። የሰው መውደድ ይሰጣችሁ ነው። ወላሂ የሰው መውደድ ሲሰጣችሁ እንዲ ነው፣ በቃ ሳር ቅጠሉ ሲወዳችሁ በሄዳችሁበት፣ በቃ በሄዳችሁበት ድባባችሁ ያምራል ማለት ነው እና የፈኪ ጠንካራነት እጅግ በጣም ፈኪዬ እንደዚህ አንዳንድ ሰዎችን ጋር በመጥፎ ሲያነሱሽ የነበሩ ሰዎች ጋር ስትገናኝ እጅግ በጣም ደስ ይላል እና ሆኖ መገኘት። የኔ እንቡጥ ትንሽየዋ ልጅ ደስ በሚል እንጃ ጥንካሬዋን እኔ በጣም ነው የምወዳፈኝ። ጥንካሬዋን ሳላደንቃት አላልፍም። ብዙዎቹን አንገት አስደፍታ ብዙዎቹን ሰላም የነሳቻቸው እንቅልፍ ያሳጠቻቸው በቅናት እንግዲህ እሙ ዙዙ ቤት ስለተገኘች እጅግ ደስ ብሎኛል። አብሽሬ የኔ ጠንበላል፣ ትልቅ ደረጃ እንደምትደርሺ ተስፋ አለኝ ማለት ነው። እሙ ዙዙም እንግዲህ አላህ ያበርታሽ፣ አላህ ይገዛሽ፣ በወጣ ይተካሽ። በጣም ደስ የሚል ፍጡር ነበረ። ብዙዎቻቸው አስተያየት ሲሰጡ ባለሙያ ናት፣ ባለሙያ ናት፣ ባለሙያ ናት እያሉ ነበረ። ያምራል እንግዲህ ሲያውት ያላማረ ሲበሉት ያቅራል ነው የሚባለው። እና ሲያውት ራሱ እንዴት ያምራል ማለት ነው። ብዙዙ አብሽሪ፣ ሁሉም ለበጎ ነው። ሸር ሰብስክራይብ እያረጋችሁ አበረታቷት ቤተሰብ። ፈኪ ድምቀቷ እንግዲህ ፈኪ ፈኪ ፈኪ ፈኪ ፈኪ ፈኪ ነው። ኮሜንት ሁሉ ፈኪ። ወይ ታድለሽ የሁሉ ሰው ማሻላ ማሻላ ብያለው። የሰው መውደድ አላት ማለት ነው። ደስ በሚል ነበር እንግዲህ ኢፍጣር የተካሄደው። ለዚህ ለቤት አዲስም ከሆናችሁ ሰብስክራይብ ሼር በማድረግ ቤተሰቡ ነው የፈኪ ወዳጆች። እንግዲህ ብዙዎቻችሁ በፈኪ ሲም በፈኪ ሲም እያላችሁ ነው ሰብስክራይብ የምታደርጉኝ። አመሰግናለሁኝ። ወዳችኋለሁ። የመዳም ቅመሞችዬ አላህ